ለምኑ፣ ይሰጣችኋል። ፈልጉ፣ ታገኛላችሁ። መስጊያውን አንኳኩ። ምን ያደርጋል? ይከፈታል። አሁን ያንኳኳችሁት ብቻ አይደለም ይከፈተው አሁን እግዚአብሔር በአንኳኳ ነው ብቻ የምንቋጨው አምላክ አይደለም። ያን አንኳኳ ነው ይከፈታል። አረተናገራ አንድ ሰዎቹ ከፍ አድርጎ ይችላል። ይበልስ በረዶ በይስ፣ ከለመንኩት ወይ ካሰብኩት የበለጠ ሊያረግ ይችላል። ኢየሱስ ጌታ ነው። ሕይወታችሁን እስኪ ተመልከቱት። የለመናችሁት ብቻ ነው የሆነው? ቁሙና ተመልከቱት። የጠየቃችሁት ብቻ ነው። እንደውም እኮ አንዳንዴ እግዚአብሔር የጠየቃችሁትን ሳይሰጥ ያልጠየቃችሁትን እየሰጠ ነው በአጨጋ ሰው ስንት ሰው ሞት ጠይቋል ከሞት ግደለኝ፣ መሮኛል፣ ግደለኝ፣ አልፈልግም ሄ ከማይ ግደለኝ ብሎ ጸልዋል፣ ለምኗል እሱን። በጌታ በኢየሱስ እናንተ የለመናችሁት ያንን ነው፣ የጠይቃችሁት ያንን ነው። ከለመናችሁትና ካሰባችሁት በላይ ሊያደርግ የሚችል እናንተ ውስጥ አለ። አሜን። ጳውሎስ ይሄንን ቃል ሲናገር እንዲህ ነው የሚለው በእኛ እንደሚሰራ ኃይል መጠን በእኛ በውስጥ እንደሚሰራ የእግዚአብሔር የጸጋ የኃይል መጠን ኢየሱስ ክርስቶስ ከዘ ከምንለምነውና ከምናስበው ክብር ለጌታ ለኢየሱስ ክርስቶስ ነው። እና በዚህ ሀሳብ ነው የምንጸልየው። ጥቂት ነገር ግን ልናገር የኤፌሶን መጽሐፍ

ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር ኒኖሳዲዮ ሰማንዳ ክርስቶስን በምን በውስጣችሁ በምን እንዲኖር በእምነት እንዲኖር አንድ ሰው በእምነት ይመስሉ። ፕሪስ ተናገሩ፣ ጉባኤ ሁሉ ይናገር። እንዲኖር አይደለም፣ በፍርሃት እንዲኖር አይደለም አይደለም። በእምነት ክርስቶስ በእናንተ ውስጥ እንዲኖር፣ እንደ ክብሩ ባለጠግነት መጠን ይስጣቸው። ወይ በጌታ በኢየሱስ እንደምን እንደ ክብሩ ባለ ጠግነት መጣ ምን ያርጋችሁ? ይስጣችሁ። አሁን የእግዚአብሔር ክብር አጋንንት ሲወጣ አይደለም። የእግዚአብሔር ክብር ሙታን ሲነሳ አይደለም። የእግዚአብሔር ክብር የሆነ በሽታ ሲለቅ አይደለም። ነው የእግዚአብሔር ክብር ልጁ ኢየሱስ ክርስቶስ ነው። አንድ ሷሜ ተርሲ አያችሁ፣ እንደ ክብሩ ባለ ጠግነት ከኢየሱስ ውጭ የእግዚአብሔር ክብር አጋንንት መውጣት ታምራት እንጂ ክብር፣ ሰባቴ በቀረባቁ ደስ ይለኛል። እዚህ ጋር በሽተኛ መፈወስ የእግዚአብሔር ታምራት እንጂ ክብሩ፣ ማለት ጠቅሎ የያዘው ሰው አለ። የአንድ አጋንንት መውጣት ደስ ያሰኛል። በሰማይ ደስታ ሊሆን ይችላል። በጉባኤ ደስታ ሊፈጥር ይችላል። የሆነ ሰው መታመው፣ ኤች አይ ቪ ካንሰር መፈወስ በጣም ደስ ያሰኛል። አሁን እሱ ከሚ መገረጃ እየጣቀለ ክብር አሸና በኢየሱስ አሜን። አላላ እግዚአብሔር ክብር የሆነው የናዝሬቱ ኢየሱስ ነው። አሜን ነው። ስለዚህ እንደ ክብሩ ባለ ጠግነቱ በጣም ምን ያረጋጁ ይስጣክ ለዛ መጻፍ ሲናገር እንደዚህ ይላል። ራሱ ሐዋርያ ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ አራት ላይ አምላክ እንደ ባለጠግነቱ ጠግነቱ መጠን እንደምን መጠን እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ ኢየሱስ ነው። እኔ የምለው አሁን እኛ ከፍ ዝቅ ተዋረደ ወደቀ የምንባልበት ሌብል አልፈ አልፈናሉ የክብሩን ጫፍ ከጀመረን ቆይተናል። መና መጽሐፍ ሲናገር አሁን ከክብር ወዴት